ደረጃ አለ። ስለምትወዱ ይሆናቸዋል። ከለር ደግሞ እጅግ በጣም ያምራል። መነኑ በትእዛዝ የተሸመነ ሁለት አይ መነን ነው። በዚህ ብቻ ቢጠለፍ ያምራል። እንደዚህ አይነት ደረጃ አለ። በትንሹ ሲጠለፍ ነው የሚያምርጥ፣ ሲበዛበት አያምርም። ከአሁን በፊት ዶት ዶት፣ ወይም መስቀል መስቀል መስቀል ነገር ባለው ፖስት አድርገው ነበር በጣም ብዙ። እስካሁን ይሸጣል ልብሱ። በጣም ተወዳጅ ልብስ ነው። የቤቱ ተወዳጅ ልብስ ነች። የራሴ ሸማኔ ብቻ ነው የሚሸምናት። ባለፈው በሰፊው ተሸምኖ ይመጣል አላልኩም? ይሄ በሰፊው ተሸምኖ ነው። እንደ መቅጠኑ አይደለችን። በጣም ከባድ ዲዛይን ነች። ቆንጆ ዲዛይን ነች። እዛዞት በያላችሁበት እናደርሳለን። ዛሬም አዳዲስ ነገር ይዘንላችሁ በወሰን ጥበብ አዲስ አበባ በሚገኘው ሱቋ ለእናንተ ይመጥናሉ ያልናቸውን የባህል አልባሳት ይዘን መጥናል ማለት ነው። ከዚህ ሰዓት ጀምሮ ወደ እናንተ ማሳየት እንጀምራለን። እስከ ፍጻሜ አብራችሁን ቆዩ። ወሰንዬ ወሰን እየ እንኳን ደህና ቆየሽ። ገና እናመሰግናለን። ቆንጆ ቆንጆ አልባሳት ለእናንተ የሚመጥኑ አሉ ብያችኋለሁ። ልክ ነኝ? ደረጃ ልብስ ካሳየኝ በጣም ብዙ ቆየን በየመሀሉ ነው የምናስገባው ካስታወስክ ግን በጣም ብዙ ደረጃ ልብስ አለ እንደምታየው እስኪ ዛሬ እናሳያቸው እና ቀለል ያሉ ልብሶች ለግሩፕን ከፈለጉ እንዲሁ በቃ የሀበሻ ልብስ አሁንን ሁሉም ሰው ስለሚያስፈልገው የሚዘንጥበት ስለሆነ ቀለል ቀለል ያሉ ደረጃ ልብሶች እናሳያቸዋለን መርጠው ይላኩልን ሰርተን እልክላቸዋለን ይሄ ልብስ እንደምታዩት የሚያምር ደረጃ ልብስ ነው ከዘሩ ያምራል ይሄ ልብስ ያሸመንኩት በትእዛዝ ነው ስለሆነ የሰርግ ግሩፕ ያሸመንኮላቸው እንደዚህ ደረጃ አልተለመደም። ከላይ ሁለት ደረጃ ያለው ልብስ አልተለመደም ወይ ከላይ አንድ አያ ደግሞ ከታችና ከላይ ነው ደረጃ የተለመደው። እንደዚህ አድርገው አስቀይረውት ነው። እጅግ በጣም የሚያምር ከለር ያለው ልብስ ነው። እንደምታየው ደረጃ ልብስ ለምትወዱ ይሆናቸዋል። ከለሩ ደግሞ እጅግ በጣም ያምራል። መነኑ በተዛዝ የተሸመነ ሁለት አይ መነን ነው ይህ ልብስ። ከነገራችን ላይ በዚህ ያለው በሪጋ ደግሞ አለው። ሪጋ ሪጋ ሆኖ ማለት ነው። በሽሪ ምሪ ወይም ሪጋ የሚባለው አላለ በሱም አለው። ዋጋው አልቆለት 16 ሺ ብር ነው። በምትፈልጉት ስታይል ይሰፋል፣ ይጠለፋል። ማዘዝ ብቻ ነው። ነጠላውን ላሳያችሁ። ነጠላው እንደዚህ ያምራል። እንደምታዩት በጣም ነው የሚያምረው። ትልቅ ነጠላ ነው፣ በትእዛዝ የተሸመነ ስለሆነም፣ ነጠላው እርዝመቱም፣ ወርዱ በጣም ትልቅ ነው። አልቆለት 16 ብር ነው። የአንገቱን ስታይል እንደፈለጋችሁት ሆኖ ይሰፋል ይጠለፋል እች ልብስ እንደምታያት እጅግ በጣም የምታምር ልብስ ግሪን ልብስ ነች ከለሯም ዲዛይኗም ምናምን በጣም የሚያምር ልብስ ነው አረንጓዴ ልብስ ለምትወዱ ይሆናችኋል ጠቋር ያለ አረንጓዴ ነው የሚባለው ፈካ ያለ አረንጓዴ ለአንተ ነው የሚታይ እጅግ በጣም ያምራል እንደምታዩት የሚያምር ደረጃ ልብስ ነው ደረጃ ልብስ ከ ነገራችን ላይ ያዘንጣል እጅግ በጣም ነው የሚያዘንጥ ደረጃ ልብስ ለማትፈልጉ አንዱን ደረጃ ቆርጠን ማውጣት እንችላለን በምትፈልጉ ደግሞ እንደዚህ በሙሉ ደረጃ እንሰራላችኋለን። እንደዚህ ጽድት ብሎ ተሰፍቶ ተጠልፎ በምትፈልጉት ስታይል 14 ሺ ብር ነጠላው። እንደዚህ ያምራል እንደምታየው በጣም ነው የምታምር። ዋጋው አልቆለት 14 ሺ ብር ነው። መነን ሁለት አይን ነው ነጠላው። እስከ 2 ሜትር ከ20 ድረስ ይሆናል። ቆንጆ ልብስ ነው። እዛዙት። ይሄ ልብስ እንደምታዩት እጅግ በጣም የሚያምር ከለር ነው፣ ሰማያዊ ከለር ነው ከለሩ እጅግ በጣም ነው የሚያምረው። ከላይ አንድ ደረጃ አለው። ይሄ ለትልቅ ፕሮግራም መሆን የሚችል አይነት ልብስ ነው። ካሁን በፊት በሌላ ከለር ተለምዷል። በዚህ ከለር ደግሞ እንደ አዲስ ነው። የፎቶ ልብስ ነው። በጣም ነው የሚያምር ከለሩ። ዲዛይኑ ተወዳጅ ዲዛይን ነች። በግሪን ነው ካሁን በፊት አሁን ደግሞ በሰማያዊ ተሸምናለች። ሰማያዊ፣ ፒንክ እና ነጭ ነው ከለሩ። እዘዙት፣ በእያላችሁበት እናደርሳለን። ዋጋው አልቆለቴም 16 ሺህ ብር። የነጠለው ውበት እንደዚህ ሲል ነው የሚታየው። ብዙ ጊዜ ውበቱ የሚመጣው እዚህ ጋር ነው። በጣም ነው የሚያምረው። ዋጋው አልቁለት 16000 ብር ነው። ይሄን በትእዛዝ የተሸመነ ነው። ብዙ ጊዜ ለግሩፕ በትእዛዝ ያሸመኑና ከዛ አንድ ሁለት ሶስት ልብስ ይተርፋል ይተርፋል። ያን ፖስት እናረገዋለን። በግሩፕ ከመጡ እናሸመነዋለን ከእንደገና ማለት ነው። ይሄ ልብስ ደግሞ እጅግ በጣም የሚያምር ከለር፣ ተወዳጅ አይነት ከለርም ዲዛይንም ያለው ልብስ ነው። እንደምታዩት ፐርፕል ነገር ይመስላል። በጣም የሚያምር ደረጃ ልብስ ነው። ጽድት ያለ ልብስ ነው። ይሄንም አንድ ላይ ብትለብሱት በግሩፕም ያምራል። እንዲ ብቻውንም ለመዘነጥ በቃ የሚያምር ደስ የሚል ከለር ያለው ልብስ ነው። እዘዙት፣ ውዙት በያላችሁበት እናደርሳለን። በዚህ ብቻ ቢጠለፍ ያምራል። እንደዚህ አይነት ደረጃ ለስ በትንሹ ሲጠለፍ ነው የሚያምር። ጥሩ ሲበዛበት አያምርም። አዎ እጇ አጓጉል ሆኖ እጅጌ ሙሉም ሆኖ ግን ከአንገት ላይ ያለችው ነገር ቀጠን ያለ ነገር ሲሆን በዚህ በኩል ብቻ ሲሆን ያምራል። ይሄ ዋጋው አልቆለት 16 ሺህ ብር። ይሄው ነጠላው ራሱ ትልቅ ጥበብ ነጠላ ነው እንጂ የደረጃ ነጠላ አይመስልም። በጣም ነው የሚያምር። እዘዙት፣ በያላችሁበት እንደተለመደው እናደርሳለን። ይህ ልብስ ደግሞ እንደምታዩት የሚያምር ከለር ጥቁር መደብ ነው። ጥቁር መደብ እኔ እወዳለሁ። ከላይ ፒንክ አለው ደግሞ በዛ ላይ ፒንኩ ጥቁሩን አጠፋው ማለት ነው የሚያምር አዎ። በጣም ውበት ያለው ልብስ ነው። በጣም ቆንጆ ልብስ ነው። ይሄ ልብስ በሰፊ ጥለት በፊት በጣም በውድ ዋጋ የሚሸጥ ልብስ ነው የነበረው። አሁን በደረጃ ልብስ ተሰርቶ መጣ ነው። በጣም ነው የምትወዱት። ዋጋው አልቆለት 15 ሺ ብር ነው። እጅግ በጣም ዘናጭ ልብስ ነው ያዘንጣችኋል። በጣም ነው የሚያምር። በቤተሰብ ብትለብሱት፣ በግሩፕ ብትለብሱት እጅግ በጣም ትወዱታላችሁ። ነጠላውን ላሳያችሁ። ይሄው እጅግ በጣም የሚያዘነጥ ልብስ ነው። መዘነጥ ለምትፈልጉት ይሄ ጥቁር ሆነ ምናምን ምንም ጥቁር የሚታየው ነገር የለም። የልብሱ ከለር ፒንክ፣ ቢጫ፣ ነጭ ነው የሚመስለው። ተወዱታላችሁ። ዘዙት፣ በያላችሁበት እናደርሳለን። አንዱ ደረጃ ካልፈለጋችሁት ከስር ያለው መቀነስ ይችላል ከፈለጋችሁት ደግሞ እንደዚህ እንዳለ እንሰራላችኋለን። ይሄ ልብስ እንደምታዩት እጅግ በጣም የሚያምር ልብስ ነው። የተቀቀለ ጎመን የመሰለ ከላይ ያሉት ከለሮች ደግሞ እጅግ በጣም የሚያምር ከለሮች ናቸው። ድምቅ ፍክት ያለ ልብስ ግሪን ነገር በጣም የሚያዘንጠው አሁን ላይ ቆንጆ ልብስ ነው። ዋጋው አልቆለት 16 ሺ ብር ነው። ሰፊ ልብስ ነው። እንደ ደረጃም ቢሆንም ሰፋ ያለ ልብስ ነው። ካልፈለጋችሁ አንዱ ደረጃ ተቀንሶ መሰራት ይችላል። እንደዚሁ ቢሰራም እጅግ በጣም ያምራል። ለትልቅ ፕሮግራም እንኳን የሚሆን አይነት ደረጃ ልብስ ነው። በጣም ነው የሚያዘንጠው። መነኑ ምንም ጥያቄ የሉም፣ ሁለታይ መነን ነው። ነጠለውን ደግሞ ላሳያችሁ እንዴት እንደሚያምር። ይሄ በግሩፕ ራሱ ለሰርግ ለፕሮግራም፣ የጋውን ካለር በዚህን አይነት ካለር ከሆነ እጅግ በጣም ያዘንጣቸዋል። ግሪን ጋውን ካላቸው የተመራቂ ይሆናቸዋል። ኦሬንጅ አለው፣ ፒንክ አለው። በጣም ነው የሚያምረው ይሄ ልብስ እንደምታዩት፣ እጅግ በጣም የሚያምር ልብስ ነው። አንድ ደረጃ ያለው ልብስ ነው። ከአሁን በፊት ለሆኑ የሙሽራ ቤተሰቦች ሰዎች ሰርችላቸው እጅግ በጣም ነው የወደዱት። በእጅ ጥልፍ ነው የሰራውላቸው በጣም ነው የወደዱት። ቆንጆ ልብስ ነው። ከፈልጋችሁ በእጅ ከፈልጋችሁ፣ በማሽን መሰራት ይችላል። በማሽን አልቆለት 18 ሺ ብር ነው። በእጅ ጥልፍ ደግሞ ለሚፈልግ ሰው ሲያናገረኝ ነግረዋሉ ለምን ጥልፍ አይነቱ ሊለያይ ይችላል። ሰፊ ጥልፍ አለ፣ ጠባብ ጥልፍ አለ። እንደየጥልፉ ስለሚለያይ ዋጋው በምትፈልጉት መንገድ ይሰራላችኋል። በጣም ቆንጆና የሚያዘንጥ ልብስ ነው። እንደዚህ እንደምታዩ አይደለም ለብሰውት እጅግ በጣም ነው የወደዱት። ሲሰራ በጣም ነው የሚያምረው። ዋጋው አልቆለቴ 18 ሺ ብር ነጠሉ። አጋጣሚ ተቋጭቷል የወርደርም ስለነበር የሚያምር ኦሬንጅ ከለር ነው። እዛዙት በያላችሁበት እናደርስላችኋል። ይህ ልብስ እንደምታዩት ተወዳጅ ልብስ ነው። በቀይ ከለር አለው በዚህ ያለው በብዙ ከለር ሰርተናል ከአሁን በፊትም ተወዳጅ ልብስ ነው። ዲዛይኑ የሚገርም ሁሉ ሰው የሚወደው አይነት ዲዛይን ነው። ከፈለጋችሁ ያለ ደረጃ መሰራት ይችላል። መሃሉን ብቻ ሰርተንላችኋለሁ። ብዙ ሰው መሀሉ ብቻ መሰራት ይችላል። ከፈለጋችሁ አንዱ ደረጃ ይቆረጣል። ከስር ያለው አለ አንዴ በሙሉ ቢለበስ እጅግ በጣም የሚያዘንጥ ልብስ ነው። ቆንጆ ልብስ ነው። በቀይ ከለርም አለው። ዋጋው አልቆለት 14000 ብር ነጠለው ሄን ይመስላል። በጣም ነው የሚያምረው እዛዙት በያላችሁበት እንደተለመደው እናደርሳለን። ይሄ ልብስ እንደምታዩት እጅግ በጣም የሚያምር ከለር የሚያምር ዲዛይን የሚያምር የከለር አገባብና ስብጥርጥር ያለ ነገር ነው። ዲዛይኑ ሽመናው እራሱ ትንሽ ከበድ ያለ ነው። ከውስጥ ከውስጥ ፈርጥ ፈርጥ ፈርጥ አላቸው። እዚህ ጋር ደረጃ ላይ እንዳሉት ፈርጥ ፈርጥ አላቸው። በጣም ነው የሚያምረው። በግሩ ልብሱ ደግሞ እጅግ በጣም ያዘንጣቸዋል። ዋጋው አስተያየት ያለውን ዋጋው አልቆልት አስራ ሁለት ሺ ብር ነው። በደረጃው ብቻ ቢጠለፍ ያምራል። እነዚህ ፈርጦች እጅግ በጣም ነው የሚያዘንጡት። ካያቸው በጣም ቆንጆ ናቸው። ደረጃው ሳይቆረጥ ሲሰራ የበለጠ ይመረጣል። ዋጋው አልቆልት አስራ ሁለት ብር ነው። የአንገቱን ስታይል በምትፈልጉት መልኩ ይሰፋል፣ ይጠለፋል። ነጠላውን ላሳያችሁ እንዴት ውብ እንደሆነ። ይኸው በጣም ነው የሚያምረው። ነጠላው ቆንጆ ነው። እንደዚህ እንደምታዩት በአስተያየት ዋጋ ነው። ዋጋው ፌር የሆነ ዋጋ ነው። በግሩፕ ብታዙት በደንብ አርጎ ያዘንጣችኋል። ይች ልብስ እንደምታዩት እጅግ በጣም የምታምር ቁልጭ ቅልብጭ ያለች ማነሷ ሳይሆን በጣም የሚያምር ዲዛይን ነው። ከነገራችን ላይ እጅግ በጣም ነው ዲዛይኑ የሚያምረው። ከበድ ያለች ዲዛይን ነች። የሆነ ሳይል ተጠይቄ በቃ ማሸመም ሁሉ አቅቷኝ ነበር። ከበድ ያለች ናት ዲዛይኗ። ከዛ በኋላ ነው የተሸመነችው። በጣም ነው የምታምረው። ዋጋው አልቆላት 15 ሺህ ብር ነው። እንደ መቅጠኗ አይደለችም። በጣም ከባድ ዲዛይን ነች። ቆንጆ ዲዛይን ነች። እዘዙት። በያላችሁበት እናደርሳለን። ነጠላው ትልቅ ነው። መነኑ ምንም የምተማመንበት መነን ነው። ሁሉም ፖስት የሚደረጉት ቆንጆ መነን ናቸው። እጅግ በጣም ነው የምታምረው ነጠላው። ይሄ ዳይመን ዳይመን ዳይመንዱ ፈርጥ ስራ ነው። ሲጀመር ልብሱ ራሱ ፈርጥ ስራ ነው። በእጅ የሚነካ የሚዳሰስ ነገር ነው ፈርጥ ነው። በጣም ነው የሚያምረው። ብዙ ጊዜ እንግዲህ ደረጃ ልብሶች ፖስት አናረግም ሰው በመጣው ስለሚገዛ፣ አሁን የምታስቡ ደረጃ ልብሶች የሚያማምር ደረጃ ልብስ አቅርበንላቸዋል። እዘዙ በያላችሁበት እናደርሳለን። ይሄ ልብስ ደግሞ ተወዳጅ ልብስ ነው። በጣም ነው የሚወደድ ልብስ ነው። አሁን ደግሞ በወራጅ ነው የመጣው። በዙሪያ የነበረ በፊት ስንሰራው የነበር አሁን ደግሞ እንደዚህ በወራጅ ነው። ከፈለጋችሁ አንዱ ክፍት ነው። ከፈለጋችሁ በዙሪያ፣ ከፈለጋችሁ በወራጅ በምትፈልጉት መልኩ ይሰራል። ይሄ ግን በወራጅ ነው። በወራጅ ተሰርቶ አልቆ 15 ሺ ብር ነው። በዙሪያ ከሆነ ይቀንሳል። ያ ወራጅ ሲሆን ጥፎ ስለሚጨምር ዋጋው ወደድ ይላል። በትን ሲሆን አንገትና እጅ ብቻ ጥልፍ ሲሆን ዋጋው ትንሽ ይቀንሳል። ይሄ ልብስ እንደምታዩት በርገንዲ ከለር ነው። በርገንዲ ከለር ደግሞ ተወዳጅ ነው። ቀይ ሳይሆን በርገንዲ ማለት የቀይ ቡኒኝ፣ የቀይ ቡኒኝ ነው። እጅግ በጣም የምታምር ልብስ። በሌላም ከለር አለው ይሄ ልብስ፣ በአረንጓዴ ነገር አለው። በዛም ተወዳጅ ነች፣ በዚህም ከለር ተወዳጅ ነች። ዲዛይኑ እጅግ በጣም ነው የምታምረው። ደረጃው ያምራል ዲዛይኑ ውስጥ ያለው ዲዛይን እጅግ በጣም ነው የሚያምረው። ዋጋው አልቆለት 13 ሺህ ብር ነው። በግሩፕ ይሆናቸዋል። ለሰርግ በግሩፕ ቢለበስ የሚያዘንጥ ልብስ ነው። ዋጋው ስለቀነሰ ያው ለሰርግ አይሆንም፣ አይደለም ለሰርግ መሆን ይችላል። እንዲሁም ለግራጆች ነው። የተለያየ ፕሮግራም አለ አሁን በግሩፕ የሚለበስበት ለሁሉም ይሆናቸዋል። በርገንዲ ከለር ነው ይሄ በመቶ ቁጥር ወይም በአረንጓዴ የማለው በሁለቱም መርጣችሁ፣ ዋጋው 13 ሺ ብር። ይሄ ልብስ እንደምታዩት እጅግ በጣም የሚያምር ዲዛይን፣ ከአሁን በፊት በጣም በብዙ ሰው ፈልጎት አላገኘ ነው አልደርስልም ብሎ የነበረ ልብስ ነው። ምርቷ በጣም ብዙ ትእዛዝ ስለነበር ምርቷ ልዳረስ ብሎ ነበር። አሁን አለን። በደንብ እጅግ በጣም የምታምር ዲዛይን ሲሰራ ደግሞ እጅግ በጣም ነው የሚያምረው። ከአሁን በፊት በተሰራ ልብስ ፖስት አርገና ታለችሁ ልብስ ካስታወስክ በተሰራ ልብስ ሂቷት በጣም ብዙ ሰው ወዷት ነበር እንዴት እንደምታምር። አሁን ምርቷለን ማዘዝ ትችላላችሁ። ዋጋዋ አልቆለት 13 ሺ ብር ነው። በምትፈልጉት መልኩ ይሰፋል፣ ይጠለፋል። ነጠላው ደግሞ ምን ያክል ቆንጆ እንደሆነ ላሳያችሁ። ነጠላውን አየኸው በጣም ነው የሚያምረው። ነጠላው እጅግ በጣም ነው የሚያምረው። ነጠላው እስከ 2 ሜትር ከ20 ይሆናሉ። ያው የደረጃ ልብሶች ስለሆኑ ከ2 ሜትር ከ20 በላይ አይሆንም ነጠላዎቹ። ለዛ ነው እየዘረጋው ያላሳየዋችሁ። ነጠላዎች በሙሉ ሁለት ሜትር ከሀያ ነው የሚሆኑ የደረጃ ልብስ ስለሆኑ መካከለኛ ናቸው። ትንሹ ሁለት ሜትር ነው። ትልቁ ሁለት ሜትር ከአርባ ከአምሳ ነው። እሱ በትእዛዝ ነው ብዙ ጊዜ የሚገኘው። በቀደና የሚባለው ነጠላ በቂ ናቸው። ሁለት ሜትር ከሀያ እስከ ሁለት ሜትር ከሰላሳ ነው በቂ የሚባሉት። ይሄ ልብስ ደግሞ እጅግ በጣም የሚያምር አረንጓዴ ልብስ ነው። በጣም ነው የሚያምረው። ከአሁን በፊት ዶት ዶት ወይም መስቀል መስቀል መስቀል ነገር ባለው ፖስት አድርገን ነበር። በጣም ብዙ እስካሁንም ይሸጣል ልብሱ በጣም ተወዳጅ ልብስ ነው። አሁን ደግሞ ከላይ ደረጃ፣ ከታች ደረጃ በጣም ተወዳጅ ልብስ ነው። ይሄ እጅግ በጣም ነው የሚያምረው። የአርቡ ስፋት፣ የመነኑ ጽዳት፣ ሁሉም ቆንጆ ናቸው። ግን ይሄ ደግሞ ስፔሻል ሸማኔ ነው የሚሰራ በጣም ጎበዝ ሸማኔ ነው። እነዚህ የሚሰራቸው ሸማኔዎች በሁለት ከለር አለው በዚህና ውሃ ሰማያዊ ከለር አለው። በጣም ነው የሚያዘንጠው። ለትልልቅ ሰርግም ይሆናል። ይሄ ለክርስትና ብታስነሱበት በጣም የሚሆናቸው ልብስ ነው። የማይራባ አይነት ዲዛይን ነው። ብዙ ጊዜ የማይገኝ ብዙ ጊዜ ብዙ ቤት የማይገኝ አይነት ዲዛይኖች አሉ። ትልልቅ ሸማኔዎች የሚሸምኗቸው ለዛ አይነት ዲዛይን ነው ዋጋው አልቆለት 15 ሺህ ብር ነው። እንዴት እንደሚያምር ይሄው ነጠላው፣ በጣም ነው የምታምር የምታምር ግሪን ነጠላ ነች። ጥበቷ ዲዛይኗ ምናምን በጣም ነው የሚያምረው። እንደ ፈርጥ ነው ዲዛይኑ፣ ከላይ ቁጭ ቁጭ ያለ ነው። ዋጋው አልቆለት 15 ሺህ ብር ነው። በያላችሁበት እናደርሳለን። ይሄ ዲዛይን ደግሞ እጅግ በጣም የሚያምር ዲዛይኑ ያምር ልብሱም ያምራል፣ ዲዛይኑም ያምራል። የሚያምር ዶቃ ከለር ነው የሚባለው። ዶቃ መደቡ ዶቃ ከለር ነው። እጅግ በጣም የሚያምር ዲዛይን ደረጃነቱ ቆንጆ የሆነ ይሄ ዙሪያ ሆኖ ሲለበስ ሳይነካካ ደረጃው እጅግ በጣም ነው የሚያዘነጣችሁ። ደረጃ ልብስ በጣም ብዙ ቆንጆ ቆንጆ ነገሮች አሉ። ብዙ ጊዜ ፖስት ስለማናደርጋቸው ነው እንጂ መነን ሁሉም ልብሶች ሁለት አይን መነን ናቸው። ነጠለውን ላሳያችሁ። አይሆ በጣም ነው የሚያምረው። እንደዚህ አይነት ከለር ለምትወዱ ሰዎች ይሆናቸዋል። በጣም የሚያምር ብሉ ነው። ዋጋ አልቆልት 15 ሺ ብር ነው። ይሄ ልብስ እንደምታዩት እጅግ በጣም የሚያምር ልብስ ነው። ዲዛይኑ እጅግ በጣም ቆንጆ የሆነ የከለር አገባቡ እጅግ በጣም የሚያምር ይሄ ሰባ አራት ቁጥር የሚባለው ክር ለየትኛውም ለሲንጀር ጥልፍ እንኳን ስንጠቀም እሱ ብዙ ጊዜ ሰው ተመራጭ ያደርገዋል። ለሙሽራም እንደዛው በጣም ከለሩ ያደምቃል። ሲቀጥል ደግሞ ማይሰለች አይነት ከለር ነው እና ቆንጆ ዲዛይን ነው። ይሄ ደግሞ በጣም ነው የሚያዘነጣችሁ። ለትልቅ ፕሮግራም የሚሆን አይነት ልብስ ነው። ዋጋው አልቆለት 16 ሺህ ብር ነው ነጠላው እጅግ በጣም ነው የሚያምረው መነኑ በጣም ነው የሚያምር የአንገቱን ስታይል በምትፈልጉት መልኩ ይሰፋል ይጠለፋል በእጅ ጥልፉም ለምትፈልጉት ትችላላችሁ አያችሁ እንዴት እንደሚያምር እሺ እነዚህ በጣም ነው የሚያምሩ እነዚህ ዲዛይኖቹ ራሱ ከባድ ናቸው በቀይ ልብስ አለ ይሄ በፊት ስንሰራ ነበር 20 ምናምን ሺህ ብር ነው በቀይ ስንሰራው ነበር ይሄ አሁን ትንሽ እየቀነሰ ስለመጣ ነው እንዴት እንደሚያምር? እዛዙት በያላችሁበት እናደርሳለን። ይሄ ልብስ እንደምታዩት እጅግ በጣም የሚያምር ሎሚ ከለር፣ ሎሚ ከለርን በጣም ነው የሚያዘንጥ። ብዙ ጊዜ ወጣ ያለ ከለር ነው ሎሚ ከለር። ግሪን አይደለም የተቀቀለ ጎመንም አይደለም። ይሄ ሎሚ ከለር ነው። ሎሚ ከለር ለምትወዱ በጣም ይሆናቸዋል። እዚ ጋ ያለው ነጠብጣብ ደግሞ እንዴት እንደሚያምር ይሄ ነጠብጣቡ፣ እጅግ በጣም ነው የሚያዘንጠው። ይሄ ነጠብጣቡ ዙሪያ ሲሆን በጣም ነው የሚያምሩት። ከነጠብጣቦች ውስጥ ደግሞ ፈርጥ ፈርጥ ፈርጥ ብናደርግላችሁ በጣም እጅግ በጣም ነው የሚያዘንጣችሁ። የአንገቱን ስታይል በምትፈልጉት መልኩ መምረጥ ትችላላችሁ። ጽድት ያለ መነን ነው በጣም የሚያምር ልብስ ነው። ዋጋው አልቆለት 18 ሺ ብር ነው። ነጠለው ላሳያችሁ እንዴት እንደሚያምር በጣም ነው የሚያዘንጠው። አያችሁት እንዴት እንደሚያምር እጅግ በጣም ነው የሚያምር። ነጠለው ቆንጆ ልብስ ነው። የአንገቱን ስታይል በምትፈልጉት መልኩ ይሰፋል፣ ይጠለፋል። እች ደግሞ የቤቱ ተወዳጅ ልብስ ነች። የቤቱ ተወዳጅ ልብስ ነች። የራሴ ሸማኔ ብቻ ነው የሚሸምናት። ከአሁን በፊት በቀጭን ነበር ፖስት የምናደርጋት በቀይ ከለር፣ በዚህ በግሪን ሆኖ ደግሞ ጠበብ ባለ ከለር። ባለፈው በሰፊው ተሸምኖ ይመጣል አላልኩም? ይሄ በሰፊው ተሸምኖ ነው። አንድ መደብ ነበረች በአንድ ነበረች፣ ሁለት ዲዛይን ሆነች ማለት ነው። በጣም ነው የሚያምረው። ብዙ ሰው ልክ የለት እጅግ በጣም የወደደው ልብስ ነው እንዴት እንደሚያምርዩት ዩት ዋጋው ሀያ ታያሽ ብር ነው። ዋጋው ትንሽ ወደድ ይላል፣ ግን ዲዛይኑ ከባድ ስለሆነ ነው። በጣም ነው የሚያምረው። የሚገርመው ነጠለው ራሱ አልመጣለኝም ገና። ቀሚሱን ብቻ ነው የላከልኝ፣ ሳምፕሉን ላክልኝ ብዬ። የምትፈልጉ ሰዎች ኦርደር ማድረግ ትችላላችሁ፣ እየተሸመነ ስለሆነ ይደርስላችኋል። ዋጓል ወል ታያሽብር በምትፈልጉት መልኩ ይሰፋል፣ ይጠለፋል። ይሄ ልብስ ቀደም ያሳዩዋችሁ ነው። ይሄ ጠበብ ባለ ነው፣ ያነ ሰፋ ባለ ነው። በሁለት መደብ፣ በአንድ መደብ ማለት ነው። ይሄ በአንድ መደብ 15 ሽብር ነው፣ በሁለት መደብ 20 ሽብር ነው። እዛዙት በያላችሁበት እናደርሳለን። በጣም ተወዳጅ ልብስ ነው። በቀይ ከለርም አለው። እጅግ በጣም የሚያምር ና የራሴ ሸማ ይሄ የራሴ ሸማ የሚሰራው ሲጀምር ገበያ ላይ ያለ ልብስም አይደለም። የራሴ ሸማኔ ነው የሚሰራው። እጅግ በጣም ነው የምትወዱት ልብሱ። ከላሩ በጣም ነው የሚያምር። ነጠላውን በዚህ ሳይ ስለሆን እንደ ነጠላ አድርጌ ላሳያችሁ እንዴት እንደምታምር እዩት። በጣም ነው የምታምር። በቀይ ከላርም አለው በዚህ ከላርም አለው። አስራ አምስት ሺህ ብርና ሀያ ሺህ ብር ነው በመረጣችሁት መንገድ ይሰራላቸዋል። ይሄ ልብስ ሪጋ ልብስ ነው ብዙ ጊዜ ይወደዳል። እንደዚህ አይነት ልብስ አሁን ላይ ፋሽን ሆኗል። ለይ ይሄ ምዝምዝ ነው የሚባለው እንዴት እንደሚያምር እዩ። በጣም ነው የሚያምረው። ቀይረው እስኪ ብየው ነው የቀየረው ሸማኔው ከአሁን በፊት በቻይና ልብስ በመነን የሰራ ነው። አሁን ደግሞ በዚህ እየሞከረ ነው ነው እጅግ በጣም ነው የሚያምረው። በዚህ አይነት ልብስ ደግሞ ፋሽን ነው። በአምስት አርብ ነው። ከፈለጋችሁ ወራጅ ይሰራል፣ ከፈለጋችሁ ዙሪያ ይሰራል። ዋጋው አልቆለት 13 ሺ ብር ነው። እጅግ በጣም ነው የሚያምረው። ከፈለጋችሁ በቀይ ከለር ቀይርላችኋለሁ፣ በፒንክ ከለር ቀይርላችኋለሁ። በምትፈልጉት መንገድ ይቀይራል። በግሩፕ ደግሞ ይሄ ሲለበስ እጅግ በጣም ነው የሚያምረው። ተጥለው ያምራል። በጣም ነው የሚያምረው። ይሄ ነገር ሻይን ያረጋል። የሚያምር ሰባ ነው ሳባነት እንታየዋለን ልብስ ሰውነት ላይ ሲለበስ በጣም ነው የሚያምረው። በሳባ ነው የተሸመነው 13 ሺህ ብር ነው። በያላችሁበት እናደርሳለን፣ እዘዙት። ይሄ ልብስ እንደምታዩት ቅድም በበርገንዲ ከለር አሳይቻችሁ ነበር። በቡኒ በዚህ ባረንጓዴ ምንድነው ይሄ ከለር የሚባለው ቁጥር ነው የምንለው መቶ ቁጥር ነው የምንለው በቁጥር ነው የምናውቀው። እንግዲህ እንዴት እንደሚያምሩት በዚህ ከለርም ተወዳጅ ነው። በቀይ ቡኒኝም ተወዳጅ ነው። በምትፈልጉት መንገድ ማዘዝ ትችላላችሁ። በዛም በዚህ ዋጋው 13 ሺህ ብር ነው። በዚህ ደግሞ እጅግ በጣም ሰው ይወደዋል። ብዙ ጊዜ ሰርተነዋል። በዚህ ነጠላው በጣም ነው የምታምር እጅግ በጣም ቆንጆ ነጠላ ነች። ነጠላው እስከ ሁለት ሜትር ከሀያ ይሆናል። ሁሉም ሁለት ሜትር ከሀያ አካባቢ ነው የሚሆነው። ደረጃ ልብስ ያማራችሁ ለሙሉ እዛዙት። ደረጃ ልብስ ያዘንጣል። በጣም ነው የሚያዘንጠው። ከታች መቆረጥ ይችላል። ካልፈለጋችሁ እንዲሁ እንዳለ መሰራት ይችላል። ይሄ ልብስም የሚያምር ግሪን ልብስ ነው። እጅግ በጣም ነው የሚያምር። ሰፋ ያለ ጥለት ነው። ይሄም ተወዳጅ ከለር ነው። ዘይነት ከለሮች እኔ እጅግ በጣም እወዳለሁ። ይሄንም እዛዙት። ቆንጆ አድርገን የአንገቱን ስታይል ሰፍተን ጠልፈን እንልክላቸዋለን። ዋጋው አልቆለት 14 ሺ ብር ነው። ከቤተሰብ ጋር ብንለብሱት ከፋሚሊ ጋር አንድ ላይ ተለብሳለ። የፋሚሊ ልብስ ብዙ ጊዜ ይለበሳል። ከፋሚሊም ጋር ይሆናቸዋል፣ ለግሩፕም ይሆናቸዋል። ከግሩፕ ሲለበስ ማ ያደምቅ ልብስ ስለሌለ ሁሉም በግሩፕ ያምራል። ዋጋው አልቆለት 14 ሺ ብር ነው። ይሄ ልብስ እንደምታዩት ተወዳጅ ልብስ ነው። ይሄ ልብስ በሌላ ከለር ነው። በዚህ ከለር ሙስሊም ደንበኞቼ አስቀይረውኝ ነው። በግሪን ፈልገው ለእነሱ የቀየርኩላቸው የግራጁዌሽን ልብስ ነበራቸው። እንዴት እንደሚያምር እዩት። በዚህም አለው፣ በፐርፕልም አለው። በሁለቱም አልቆ ዋጋው 15 ብር ነው። ነጠላው እጅግ በጣም ነው የሚያምር። ሊቋጭ ወጣል። ይሄ ትእዛዝ ስለሆነ ሰፊ ነጠላ ነው ያለው። በጣም የሚያምር የከለር አገባብና ከለር ያለው ልብስ ነው። እዘዙት፣ በያላችሁበት እናደርሳለን። ይሄ ልብስ ደግሞ እጅግ በጣም ነው የሚያምር። የሚያምር መነን ነው፣ የሚያምር ልብስ ነው። ድምቅ ያለ ከለር ነው ቆንጆ ነገር ነው። አራት አርብ ነው። አራት አርብ ዙሪያ ነው። ከፈለጋችሁ ፊት ለፊቱን እንቆርጠን ወራጅ መስራት እንችላለን። በምትፈልጉት መልኩ ይሰፋል፣ ይጠለፋል። ዋጋው አልቆለት 13 ሺህ ብር ነው። ገና አዲስ ጅማሬ ሽመና ስለሆነ በርካሽ ነው ሽማኑ ይሰጠል። አዲስ ነው፣ አዲስ ነው። ሽመኑ አዲስ ነው። ግን ፎቶ ፖስት እስኪደረገለት ዋጋ ቀነስ ይላል። ኦኬ። ስለዚህ ከአሁኑ የያዙት ከሆነ በጣም ነው የሚያምረው። ነጠላውን ላሳያችሁ። የሚያምር ከለር ነው። አይ በጣም ነው የሚያምረው። እጅግ በጣም ዝንጥ ያለ ልብስ ነው። ነጠላው ትልቅ ነው። ነጠላው በትእዛዝም የተሰራ ስለሆነ ትልቅ ነው እስከ ሁለት ሜትር ከሰላሳ አካባቢ ይሆናል። ነጠላው እንደምታዩት በጣም ነው የሚያምረው። ይሄ ልብስ እንደምታዩት እጅግ በጣም የሚያምር ልብስ ነው። በጣም ቆንጆ የሆነ ልብስ ነው። ደረጃ ልብስ ነው። ሁሉም ግን ደስ የሚል ልብስ ነው። የከለር አገባቡና ከለሩ በጣም ነው የሚያምረው። ይሄ ከለሩ መቶ ቁጥር ላይ የተደረገ ከለር ቆንጆ ልብስ ነው። ዋጋው አልቆለት አስራ ሶስት ሺ ብር ነው። በፋሚሊ ብትለብሱት በግሩፕ ትለብሱት እንግዲህ ቀለል ያለ ፕሮግራም ለምትፈልጉም ይሆናቸዋል። ነጠለውን አየሁ ከለር በጣም ነው የሚያምረው። ይሄ እዚህ ጋር ያለው ከለር ምን አይነት ከለር እንደሆነ እኔ ራሱ መግለጽ አልችልም። እጅግ በጣም ግን የሚያምር ልብስ ነው። ዋጋው አልቆለት 13 ሺህ ብር ነው። የአንገት ስታይል በምትፈልጉት መልኩ ይሰፋል፣ ይጠለፋል። ይህ ልብስ ደግሞ ለእናት ቢሆን ያምራል። ብዙ ጊዜ እንደዚህ አይነት ዝም ያሉ ከለሮች እድሜያቸው ገፋ ላሉ እናቶቻችን ይሆናል። እጅግ በጣም ነው የሚያምር። ለአያታችሁ ለእናታቸው እንግዲህ አያት እናት ማለት ያው አንዳንዴ እንትን ዝም ያለ ከለር አይደል የሚፈልጉ ያልጮኸ ነገር ይፈልጋሉ፣ ወይ ዲዛይኑ ደግሞ ቀስ ያለ ነገር ይፈልጋሉ። እንደዛ ለማለት ነው። እጅግ በጣም ነው የሚያምረው። ዋጋው አልቆለትም አስራ ሁለት ሺህ ብር ነው። እዘዙት በያላችሁበት እናደርሳለን። ጠለው ራሱ ትልቅ ነው። የእናት ቀሚስ ነው በቃ። ይሄ ለእናት ሲሆን እጅግ በጣም የሚያዘንጥ ልብስ ነው። ለእናቶቻቸው እዘዙላቸው። ይቺ ልብስ ደግሞ እንዴት እንደምታምር በቡንኝ ከለር ማላት በዚህ በቀይ በ ቡነኛ በቡነኝና ይሄኛው በርገንዲ። ይሄ በርገንዲ ከለርና ቡነኝ ከለር ያለው እጅግ በጣም የምታምር ልብስ ነች። ዋጋው አልቆለት 12 ሺህ ብር ነው። ይሄም የራሴ ሸማኔ ነው የሚሸምነው። እች ነገር በጣም ነው የምታምራው። እቺ እዚህ ጋር ያለችው ደረጃዋ ከለሯ እጅግ በጣም ነው የምታምር። በከለሯ ብቻ ብትጠለፍም ያምራል። ከስር ከመሃል ያለውን ዲዛይኑን አውጠን ብንጠልፍላችሁ ያምራል። ወራጅም ብንጠልፍላችሁ ቆንጆ የሆነ የሚወጣ ነው ለወራጅ የሚሆን አይነት ልብስ ነው። ይሄ ዲዛይኑ ቆንጆ ነው። ዋጋው አልቆለት ይሄ 13 ሺህ ብር ነው። ቀጭን ጥበብ ረብ ቢሆን ራሱ በጣም ነው የምታምረው። እጅግ በጣም የምታምር ዲዛይን ነች። የቀይ ቡንኝ ነው ይሄ በርገንዲ ከለር ነው። እዛዙት በያላችሁበት እናደርሳል። ይሄ ልብስ እጅግ በጣም ተወዳጅ የሆነ ልብስና ቆንጆ የሚባል በጣም ቆንጆ የሚባል ልብስ ነው። በጣም ነው የሚያምረው። የእንቁ ሸማኔያችን ልብስ ነው። ሁሉም ሰው የሚወደውን ሸማኔ ታውቀዋለ። የእሱ ልብስ ነው። የእሱ ልብስ ነው። እጅግ በጣም የሚያምር ልብስ ነው። በቃ ሽመነው የምተማመንበት አይነት ሸማኔ ነው። ቆንጆ ልብስ ነው ይሄ። በሌላም በሌላ በብዙ ከለር ሰርተነዋል። በዚህ ያሉ ቆለት ዋጋው 15 ሺ ብር ነው። ነጠለው ይሄን ይመስላል። እጅግ በጣም ነው የሚያምረው ዋጋው አልቆለት 15 ሺህ ብር። የዛሬ ልብሳችን መጨረሻው በሚያምር የሙሽራ ልብስ ነው። ተጋበዙልን። ይሄን የሙሽራ ልብስ ይሄ እንዴት እንደሚያምር እዩት። እጅግ በጣም የሚያምር ካባ ያለው ካባ ምትሉት ይሄንን ነው ካባ እምንለው ይሄንን ነው። እንዴት እንደሚያምር ካቦታ ይዋላ አዎ የንግስት ያ ሙሽራ ንግስት አይደለሽ? በዛ ጋር የሙሽራ የሙሽራ ነው። አዎ፣ ይሄ ሙሽራን በቤተ ክርስቲያን ነው የሚገቡት። እሺ፣ እጅግ በጣም ነው የሚያምረው ይሄ ልብስ። ከፈለጋችሁ ቀንሰን ከዚህ በታች ባለው ዲዛይን መስራት እንችላለን። ጠበብ ብሎ መሰራት ይችላል። ግዴታ እንደዚህ መስፋት የለበትም። እዚህ በሰፊ ደግሞ ሰርግ ፕሮግራም እንዳላችሁ ለወደዳችሁት በሙሉ ደግሞ እንደዚሁ መስራት እንችላለን። እንዴት እንደሚያምሩት! እዚህ ጋር ወገቡ ልብሱ ምናምን ያምራል። ይሄ ነገር መቅረት ይችላል። ከፈለጋችሁ ወጥ እንደዚህ ሆኖ መሰራት ይችላል። ይሄ እንደዚህ ሆኖ ከዚህ በላይ ያንገቱን ስታይል ደግሞ እንደምትፈልጉት፣ ከፈለጋችሁ እኔ እንደለበስኩት ክብ፣ ከፈለጋችሁ አራት ማዕዘን እንደፈለጋችሁ ሁኖ መሰረት ይችላል ጥልፉ ይሄን ያክል ሳይበዛ ማለት ነው። ካባውና አያችሁት በስመ አብ በጣም ነው የሚያምረው። ስድስት አርብ ነው ካባው በስድስት አርብ ነው። አራት አርብ እንኳ ይጠባል ቢያንስ አምስት አርብ አድርገን እንሰራላችኋለን ለምትፈልጉ ከስተመሮች፣ ሰርግላላችሁ አሁን ፋሽኑ ቬሎ ምናምን ቀርቷል። በባህል ልብስ እንደዚህ ዝንጥ ማለት ይችላል። እንደ ቬሎ ስለሚጎተት ይህን ይሄን ከዚህ በላይ ማስረዘም እንችላለን። ቁመቱ እንደዚሁም ያምራል በራሱ ልክ በጣም ነው የሚያምረው። እኔ እኮ ጨርሻ ላይ አስኩትም። በዚህ ጨርሳ አዎ፣ ስድስት አርብ ነው። አምስት አርብ ቢሆንም በቂ ነው። ናይስ ከስተመሪ እራሱ ምን አለ በአምስት ብትሰሪ ይከብደኛል እያለች ነበር። ግን ይሄ የሚያምር ያው አንድ አርብ ይቀነስ ለኛ ድካሙ ይቀነስልናል። ግን ውበቱ ደግሞ እንደዚህ ስለሆነ እንዴት እንደሚያምር እዩት። በጣም ነው የሚያምር ካባው። ተነስቶ ላሳያችሁ። ከካባው ውጭ ደግሞ ልብሱ ይሄን ይመስላል። በጣም ነው የሚያምረው። ቬሎ ነው ራሱን ነው። ይሄ አራት አርብ ነው። አምስት አርብ መሆን ይችላል። ጥልፉ መቅለል ይችላል። በዚህ ብቻ መስራት ይችላል። ይሄ ልብስ አሁን እንዴት ነው ያደረገነው? ለሙሽሯ ይሄ ነው። ለሚዜዎቹ ከዚህ እስከዚህ ባለው ነው የሰራንላቸው። ለሚዜዎቹ ከዚህ ቀነስ አርገን የሰራንላቸው። ለባሏ ሱፍ አርገን ነው የሰራንላት። በሱፍ መንገድ ነው የሰራንላት። በጣም ነው የሚያምረው። ይሄ ቀሚስ አልቆለት 45 ሺህ ብር ነው። እንደዚህ ብሎ ቀሚሱ ብቻ ማለት ነው። እስከ ካቦ ከሆነ ሰባ ሺህ ብር ነው። ስልኮቻችን ስክሪን ላይና የኮመንት የመጀመሪያ ቦታ ላይ ይቀመጣሉ። የወደዳችሁት ልብስ ሲኖር በቀጥታ ስልክም በሶሻል ሚዲያም እየደወላችሁ ኦርደር ብታደርጉ በያላችሁበት ጥንቅቅ አርገን ሰርተን የምናደርስ ይሆናል ማለት ነው። እጅጋር እናመሰግናለን። ቪዲዮ ከተመቻችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኖ ሳምንት ደግሞ አዳዲስ ነገር ይዘን እንመጣለን። በያላችሁበት ሰላም